ሰላም ጤና ይስጥልኝ ወደና የተከበራችሁ ቤተሰብ እንደምናላችሁ የዕለቱ አበይት ዜናዎችን ይዤ ቀርብ ያሉኝ ሚያዝያ 17 2017 ዘመቻ አንዲነት በቤተ አማራ ግንባር በአማራ ፋኖ በወለ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌዴ ክፍለ ጦሩ ቃኞች የጌቶች ስልጣን ጠባቂ ጦር ላይ ጉዳት በማድረስ ታላቅ ድል ተጎናጽፏል። ሚያዝያ 6 2017 ዓ.ም ቀኝ አዝማች ይታገሱ አራጋው ሻለቃ መብረቅ ሻለቃ የክፍለ ጦሩ ቃኞች በጥምረት ጉዲ ተራራ ወጀድ መገንጠያ ዲማ ጊዮርጊስ መሀል ሳይንት ወረዳ ከተማ ጎጃምበር በሚባለው የከተማው ክፍል ላይ ከፍተኛ ሰብአዊ ኪሳራ አድርሰውበታል። ቀኝ አዝማች ታገሱ አራጋው ሻለቃ የክፍለጦሩ ቃኞች ጉዲት ተራራ ላይ ሲጠዘጥዙት መብረቅ ሻለቃ ደግሞ ወደጅ ወጀድ መገንጠያ ዲማ ጊዮርጊስ በሚባለው ልዩ ቦታ በቆረጣ በመግባት ጠላትን አድበድብደውታል። ይህ ግንባር ተደጋጋሚ ውጊያ እየተደረገበት ያለ ሲሆን ጠላት በዚህ መንገድ ውጭ የሚጠቀመው ተለዋጭ መንገድ ባለመኖሩ አጣብቂኝ ውስጥ ቀርቅረዋል። ተቀርቅሮ እያንዳንዱ ጉዞን በረመጥሳት ላይ እንዲራመድ ሆኖበታል። የወገን ጦር በተባበረ ጠንካራ ክንዱ የውህድህ ብልጽግና ወራሪ ኃይል የጦር መሪዎች እንደ ቅጠር እርግፍ አድርጓቸው የዘመቻ መምሪያ ኃላፊ ሻምበል መሪው መቶ መሪው የማይነቁትን ዘላለማዊ እንቅልፍ ያሸለቡ ሲሆን ቁጥሩ በትክክል ያልታወቀ እጅግ በጣም በርካታ ጠላት ሞትና ቁስለኛ ሆኗል። በዚህ ውጊያ ላይ ቁጥር በትክክል ለማወቅ አስቸጋሪ ቢሆንም እጅግ በጣም አስከፊ ጉዳት የምናስተናግዳቸው ነገር እርግጥ ነው። የአማራ ፋኖ አጸዳለሁ እያለ የሚፎክር የወንጀለኛውን ቡድን ወይም ብልጽግና የሚመ በት ኃይሉ በመንጋ እየተተለተለ ቢመጣም በየምድረ በዳው በጅምላ መቀበር እጣ ፈንታ ሆኗል። ይህ በእንዲህ እንዳለ መሀል ሳይንት ወረዳ ደንሳ ከተማ ጎጃምበር በሚባለው የከተማ ክፍል ከባድ ያለ ውጊያ ተደርጓል። የሆዳደሩ ሚኒሻ አለቃዎች የተቀደሰ ሲሆን ሌሎች የባንዳው ሚኒሻ አባላትም ለሚ ለሚመጸውቱት ሽርፍራፊ ገንዘብ ሲሉ ደማቸውን አፍስሰው በቁስለኝነት ተመዝግበዋል። ይህ ዘዝመላኩ የሚባለው የሆድ አደሮች ሚኒሻ አለቃ የምክክር ኮሚሽን በሚል የዳቦ ስም የወንጀለኛ ቡድን ብልጽግና ስልጣን ለማራዘም የሚፈልጉትን ሂሊና ቢስ አዛውንት አዛውንቶች በባህር ዳር ጥሪ ከተደረገላቸው መካከል አንዱ ነበር። በስብሰባው አማራን እንዴት ወደ ትንንሽ ክፍሎች እንበጣት ሰው የሚል አጀንዳ አለበት። ይህ የውሾች ጉባኤ ተሳታፊ በተመለሰ በሶስት ቀኑ እነሆ ወደ እርሰ መቃብ ማህበሩ ይወርድ ዘንድ ግድ ሆነ። የኦህዲህ ብልጽግና የዙፋን ጠባቂ ወራሪ ኃይል በሞተር አንድ የቀንድ ከብት ላም፣ አንድ የጋማ ከብት ፈረስ የገደለ ሲሆን በሞተሩ ፍርጥርጣሪ የአንድ የገበሬ መኖሪያ ቤት ከጥቅም ውጭ አድርጓል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ሳይንት መቅደላ ክፍለ ጦር አቀባይ ፋኖ ዮብ አሸናፊ ገልጿል። ተጠናክሮ በቀጠለው ዘመቻ አንድነት በሸዋ ምድር ጀግኖች የአባቶቻችንን ታሪክ ደግመዋል፣ በክብር ተሰውተዋል። የአማራ ፋኖ በሸዋ ስም ክፍለ ጦር በብልሃት እና በጥበብ የሚመራው የፋኖ ሀምዛ አለቃ ፍቃዱ ጥላሁን ዋና ጦር አዛዥነትና በዋና አስተዳደር ፋኖ በላይነ አድማሱ የሚመራው የነበርባሉ ብርጌድ በዘመቻ አንድነት ከፍተኛ ድል እየተጎናጸፈ ታሪክ እየሰራ የቀጠለ ሲሆን በትናንትናው እለት ቀን 6 8ኛ ወር 2017 ጀንበር እያዘቀዘቀች ባለችበት አመሻሹ 11 ሰዓት አካባቢ የአገዛዙ ዘራፊና ወንበዴ ሰራዊት ባርቲ እና በቦሌ ግርገስ በበርካታ ፒካፕ እና ዙ 23 ጨምሮ የሞጆው ጥቁር አስፋልት መስመርን ተከትሎ ወደ ሳማ ቀበሌ ከኤጀሪ አመራሮች ተጨማሪ ኃይል አጅቦ ለመቀበል ሲንቀሳቀስ በፋኖ ሸጋ የሚመራ ሻለቃ አንድ ፋኖ አማ ማቀበል ወርዴ አረጋይ ሰንበት መሳለሚያ ወረካ አካባቢ ባደረጉት የደፈጣ ጥቃት ክንዳቸው ለጠላት ፍቱህ መድኃኒት የሆነው ተርቦቹ ፋኖች የአገዛዙን ጦር በጥቁር አስፋልት ሙትና ቁስለኛ አድርገውታል። በዚህ የደፈጣ ተኩስ ግዳጁ ተገዶ አራዊ ሰራዊት ጭኖ ወደ ስፍራው ያቀናው የአዙስ ሹፌርባ አብይ ወንበዴ ኃይል ተመትቶ መሞቱ ተረጋግጧል። የአገዛዙ የፋኖች የደፈጣ ምት መቋቋም ሲሳ ነው። አንድ ንጹሃን በግፍ የገደለ ሲሆን የአንድ የቲቪኤስ ባጃጅ ሴት ሹፌርን በከባድ መሳሪያ ፍንጣሪ ተመታ ሆስፒታል የገባች ሲሆን የአገዛዙ የአስፋልት መስመር ተከትሎ ማህበረሰቡ ቤት እየገባ ቤት ለቤት በርካታ የመዳበሪያ መግዣ ያዘጋጁትን ገንዘብ የዘረፈ መሆኑን ማህበረሰቡ መረጃ አድርሶናል። በእነዚህ እልህ አስጨራሽ የደፈጣ ተኩስ በርካታ የአገዛዙ ሰራዊት ምሽግ አለቅም ብለው ሲያዝረከርኩት ከቆዩት ብርቱ ታጋዮች ውስጥ የሸዋ የነሸቴ ሞገስ ታሪክ የአባቶቻችን የተጋድሎ ታሪክ የደገሙት የምንጃር ሽንኮራ ወረዳ ዳግማዊ አጼ ቴዎድሮስ ጠላትን ሲያስጨንቁት በቀይ ጥይታቸው ሲቆሉት ግርምት የሚያስጭሩት በርካታ ገደሎች በመፈጸም ለጠላት ረመጥ ረመት የማይጨበጥ የጋላሎሎ እየተባለ የሚጠራው አስር አለቃ ሻምበል ገብረ መድኅን ከእልካይ ከጀግኖች ጓደኞቹ ድርሻ መንግስት ጋር እየተናበቡ ጠላትን በቁሙ ሊያሸኑት ከሚገባው በላይ ጠላትን ተፋልመው የያዙት ጥይት ሲያልቅ ለጠላት እጅ አንሰጥን በማለት በገዛ ጥይታቸው እንደ ቴዎድሮስ ጠጥተው በክብር ተሰውተው ታሪክ የማይረሳ ሰርተአልፈዋልዘመች አንድነት በጎጃም ግንባር ሀያ 8ምንተኛው ቀኝ ጌታ ንጉስ ክፍለ ጦር በሰንበናባ ጅሜ ንጉስ ተክለ ሃይማኖት በብርጌድ ድንቅ ጥምረት ረቡ ገቢያ በመሄድ ቁስለኛ ወደ ደብረ ማርቆስ ሆስፒታል እንወስዳለን ያለ የፋሽስቱ አብይ አህመድ ሰራዊት ላይ ከፍተኛ ጉዳት ማድረሱ ተችቷል። ከስምንት በላይ ተሽከርካሪ እና ከአራት በላይ ድሽቃ ይዞ የጠላታይን ቢንቀሳቀስ ጀግኖች አራት አልጋ ላይ ሊያረግፉት አፍደዋል። በተመሳሳይ በገልጥማ አካባቢ በመግባት ከፍተኛ ማጥቃት ተፈጽሟል። በአውደውጊያው ውጊያው ብዙ ጠላት ሙትና ቁስለኛ ማድረግ ተችሏል። ጎጃም አገው ምድር ሶስተኛ ክፍለጦር ቢተወደድ መንገሻ ጀንበሬ ብርጌድ ጠላትን በደፈጣ አንደባይቶታል። በኩንደሬ በጉንደሬ ቀጠና የሚተወደድ መንገሻ ጀንበሬ ብርጌድ አናብስቶቹን ጠላት ጭቃር ገውት ጠላትን በመደባየት የሚታወቁት አናብስቶች ጀብዱ እየሰሩ እንደቀጠሉ ናቸው። የአማራ ፋኖ በጎጃም በሶስተኛ ጎጃም አገው ምድር ክፍለ ጦር ቢተወደድ መንገሻ ጀንበሬ ብርጌድ በሰባት ዜሮ ስምንት ቀን ሰባት ዜሮ ስምንት ቀን 7 8ኛ ወር 2017 ዓ.ም በዳንግላ ወደ ከሱሳባሪክ በሚወስደው መንገድ ላይ ጉምድሪ ቀበሌ ላይ በፓትሮል ላይ በነበረው የጠላት ኃይል ላይ የተነዘረ ጥቃት አስር የሚደርሱ የአገዛዙ ወንበር ጠባቂ የሰራዊት አባላት ወደ ሰማይ ሲሸኑ የፓትሮል ሹፌር የነበረችው አንዲት ሴት ወታደር ጨምሮ ለጊዜ ቁጥራቸው ያልታወቀ ደግሞ ቁስለኛ ሆኗል። አዲስ ትውልድ አዲስ አስተሳሰብ አዲስ ትውልድ የአማራ ፋኖ በጎጃም ሚያዚያ ሰባት ቀን ሁለት ሺ አስራ ሰባት ውድ እና የተከበራችሁ ቤተሰቦች ለዚህ ለቤት አዲስ ከሆኑ ሰብስክራይብ ሼር በማድረግ ቤተሰብ ይሁኑ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን።